ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪክ። ነሲቡ ስብሃት አሉላ መስከረም 2007 ዓ.ም ከዚያ የ1960ዎቹ የተባለ ከሚነሳ ትውልድ ታሪክ ውስጥ አንድ ክር በመምዘዝ የተጻፈ አዲስ መጽሐፍ እንሆ ብቅ ብሏል። የነሲቡ ስብሃት ፍጹም ነው እምነቴ ፍጹም ነው እምነቴ ገና ከርዕሱ ገላጭ ነው። አንዳንዶች ጥላሸት ሊቀቡት እንደሚሞክሩት ሳይሆን እንደ ዘበትና እንደ ፋሽን የተነሳ አባባል ሳይሆን ወጣቶች፣ ትላልቆችና ህፃናትም ጭምር ለሀገርና ለጭቁን ሕዝብ ፍትህን ለማምጣት ከልባቸው የዘመሩት የህይወት መስዋዕትነት የከፈሉበት በሺዎች የሚቆጠሩ የአንድ ዘመን የአንድ ትውልድ ክፋዎች መዝሙር ነበር። ነሲቦ ስብሃት፣ የ1960 ዎቹን ትውልድ ልጅነትና ወጣትነት እንዴትና ለምን ወደ ትግል እንደገቡ ምን አድርገው ምን መከራ እንደተቀበሉ የገለጸበት መጽሐፍ ርዕስ። መጽሐፉ ልብ ብሎ ላነበበው ትናንትን መዘከር ብቻ ሳይሆን ለዛሬ መልእክት አለው። እኔስ ምን አደረኩ፣ ምን እያደረኩ ነው የሚል ጥያቄ ያጭራልና፣ ጊዜና ሁኔታዎች ይለወጣሉ እንጂ አገርና ሕዝብ ሁሌም ይኖራሉና ሁሌም መፍትሄ የሚሹ ጉዳዮች አሏቸውና ፍጹም ነው እምነቴ። ሊነበብ የሚገባው መጽሐፍ ነው። ወይዘሮ ቆንጅት ብርሃን፣ የምርኮኛ መጽሐፍ ደራሲ፣ አዲስ አበባ፣ ኢትዮጵያ። በስነ ጽሑፍ በጣም አመርቂ በሆነ መንገድ ለአንባቢ አታቀርባለች። ዋነ ሲሆ መጽሐፍ ዙሪያ አባ ጀምኖች መቀፍ ቢሃውን ሲሆን ዘንድ እንደጻፈው መገንዘብ ችያ ነው። በዚህም የላቀ ምስጋና ይገባዋል። ራ ፕሮፌሰር ገላውዲዮስ አርአያ በአፍሪቃና ዓለም አቀፍ ጥናት ምርምር ፕሮፌሰር ኒውዮርክ ሲቲ ዩኒቨርሲቲ። አዘጋጀውና በተግባር ስለተጠቀመው የከተማው የለ አስተዳደራዊ አወቃቀርና ይህባ ለእንቅስቃሴው ውጤታማነትና መነት ስለዘረጋው ድርጅታዊ መዋቅር እንዲያገኝ በሚያስችል መንገድ ለማቅረብ ችሏል። ስለከተማው የኢሕአፓ ትግል ብዙ እንድማርና እስካሁን ለመረዳት ካቢኔቱ የአፋ አባላት ብቻ ሳይሆን መላው የኢትዮጵያ ታሪክ ተማሪዎችና የአዲሱ ትውልድ ተሳታፊዎች ጭምር ነው። ለዚሁ ሀገራዊና ብሔራዊ ኃላፊነቱን በሚያስመሰግነው ደማቅ መንገድ ተወጥቶታል። እንኳን ደስ ያለ። ለዚሁ ፕሮፌሰር ጌታቸው በጋሻው፣ ኢኮኖሚክስ ፕሮፌሰር፣ ሃርፐር ኮሌጅ፣ ፓለታይን ኤለኖይስ ሁለቴን መጽሐፍ ሳነብ መጻፍ ምክንያት የተነሳቀጠ ነበር። ይህም የሆነበት ምክንያት ዋናው የቀይ ሽብር ዘመቻ በእግና በአበሮቹ ሲካሄድ እኔ በኤርትራ በኩል ወደ ሱዳን ከዛም ወደ አውሮፓ ሄጅ ስለነበር በመጠኑ በጋዜጣም ከዛም በተባራሪ ወደ የሰማሁትን ግፍ በዚህ መጽሐፍ ሳቢያ ቅጭር ማወቅ መቻለ ነው። አቶ ፋንታውን ጥሩነህ ከኮንግረስ ቤተ መጻሕፍት ዋሽንግተን ዲሲ መጽሐፉ በከፍተኛ አስራ አምስት አካባቢና በከፍተኛ አስራ አምስት እስር ቤት የተፈጸመ ድርጊት ላይ ያተኮረ ቢሆንም በመላ ኢትዮጵያ ይህ ድርጊት ተፈጽመዋል ማለት ይቻላል። አቶ ክፍሉ ከተማ ደንቨር ኮሎራዶ። እሱም ነው እምነቴ በዛ ውስብስብና አስፈሪ ዘመን በትግሉ ውስጥ ለተሳተፉ የአካል ጉዳትና የአእምሮ ጠባሳ ለደረሰባቸው ከዚህም በላይ የህይወት መስዋዕትነት ለከፈሉትና ለእነርሱ ወዳጆችና ቤተሰቦች የቆመ የጽሁፍ ሐውልት ነው። አቶ ሚሊዮን አለማየሁ አይቲ ሪሰርች ኮንሰልታንት አይቲ ሰርቪስስ ሪሰርች ኩዊን ሜይ ዩኒቨርሲቲ ኦፍ ሎንዶን ኢንግላንድ። ነሲቡ ስብሃት ያበረከተልን ፍጹም ነው እምነቴ፣ እንደ ስያሜው ፍጹም የሆነ እምነት ምን ማለት እንደሆነ በግልጽ የሚታይበት ነው። የያኔው ታዳጊ ወጣት ያን በኢትዮጵያ ፖለቲካዊ ካርታ ላይ ደማቅ ቀለምና ሰፊ ስፍራ ያለው ያፓ የተባለ ድርጅት ምን ያህል ያምንበት እንደነበር የሚገልጽልን እስካሁን በሚነድ ግለትና ጥልቅ ፍቅር ነው። ለሲሁን በጓደኝነቴ እንኳን ደስ ያለ ስለው ለዘመናት ተሸክሞ የኖረውን ሸክም ሲያወርድ የሚሰማውን እፎይታ በመገመት ጭምር ነው። አቶ ግርማ ደገፋ ቪዲዮግራፈር፣ አሌክዛንድሪያ ቨርጂኒያ። መጽሐፉ በእርሱ ዘመን የነበረችውን በእኔ ዘመን ያለችን ኢትዮጵያ፣ ወጣቶች የሀገር ፍቅር ስሜት፣ ለፍትህ የእኩልነት ተጋድሎ፣ የማንነት ልዕልና፣ ስብህና፣ የፍቅርን ሀያልነትና ቆራጥነት፣ ስለ እውነት በእውነት መሞትን በሰላሳ ዓመታት ውስጥ በኔ ትውልድ ልቦና ውስጥ የት ገብተው እንደጠፉ እንደጠይቅ አድርጎኛል። ወጣት ተስፋዬ ወልደ ዮሐንስ አዲስ አበባ ኢትዮጵያ። ፍጹም ነው እምነቴ። ቀይ ሽብር የከፍተኛ 15 እውነተኛ ታሪክ። ነሲቡ ስብሃት አሉላ መስከረም 2007 ዓመተ ምህረት ፍጹም ነው እምነቴ መጽሐፍ በገበያ ላይ ውሏል። መጽሐፉን ሲገዙ የድምፅ ቅጅው ሲዲ አብሮ መኖሩን ያረጋግጡ።